አብዛኛው ሙስሊም ማህበረሰብ በእግዚአብሔር ጌዝ ስለምንግባባ እግዚአብሔር አብ ነው እኛ የምንለው፣ እናንተ ደግሞ አላህ ስለምትሉ ስለምንግባባ ምንም አይነት ክርክር ውስጥ አንገባም እና እግዚአብሔርና አላህ አንድ ናቸው። ሃይማኖታችሁ እኛ እግዚአብሔር የምንለውን እርሱም ነው አላህ የሚለው ማንግባባ፣ ወልድ እግዚአብሔርና መንፈስ ቅዱስ ላይ ነው የመጀመሪያው ጥያቄ ነው። እሺ መጽሐፍ ቅዱስ ላይ አረበኛው ላይ ታያችሁ ከሆነ አምላክን አላህ ብሎ ነው የሚጠራው ይሄን ታውቂያለሽ አይደለ የአረበኛ መጽሐፍ ቅዱስ ላይ አምላክን አላህ ላሳይሽ እችላለሁ የአረበኛው መጽሐፍ ቅዱስ ከኦሪት ዘ ፍጥረት እስከ ራእይ ድረስ አምላክን አላህ አላህ አላህ እያለ ነው የሚጠራው ስለዚህ እግዚአብሔራችን አንድ ነው ወደ እሱ ልመጣ ነው ስም የሚባለው ነገር አለ ስምን የኢትዮጵያ ክርስቲያኖች እንደምታውቀው እግዚአብሔር ብለው ራሳቸው ናቸው የሰየሙት እንጂ የትኛውም ዓለም ላይ እግዚአብሔር የሚለውን ስም ሊያመጡት አይችሉም። የተሻናርላ ይሄ አላህ የሚለው ስም ግን እዛ ኢትዮጵያኖች ጋር ሳይኖር በፊት ነቢ ስ ላ ስለም በነበሩበት ሀገር ራሱ የአረብ ክርስቲያኖች ሳይቀሩ የአረብ አይሁዶች ሳይቀሩ ከእርሳቸው ነብይነት በፊት አምላክን አላህ እያሉ ይጠሩ ነበር። እና ያ ነው አላህ የሚለው ስም ከቀደም ተጀምሮ የነበረ እንደሆነ ከዚህ ተረዳላቸው። ብዙ ሰው አላህ የሚለውን ስም ከነቢዩ መሐመድ ሰለላሁ ዓለይሂ ወሰለም በኋላ የመጣ ይመስላቸዋል። አይደለም። የእርሳቸው ስም እራሱ ማን ነው ብላቸው ብትጠይቀው ሙሐመድ ብን አብድላህ ይላል። የአብደላህ ልጅ ሙሐመድ ይባላሉ። እርሳቸው ከመወለዳቸው በፊት አላህ የሚለው ስም የታወቀ ነው። ቶሻላርላ እና ያ አሁን እዚህ ቦታ ላይ አንዱን አምላክ በብቸኝነት የሚመለከው አምላክ እነ ሙሴ እነ አብርሃም እነ ይስሐቅ ሲያመልኩት የነበረውን አምላክ ነው ወይ እናንተ የምታመልኩት? ከተባለ አዎ እርሱ ነው። ያንን አንዱ ነው እግዚአብሔር ላይ እንስማማለን። ሰይጣን ላይ እንስማማለን። ወልድ እግዚአብሔርና መንፈስ ቅዱስ ላይ ነው እንስማማው ማለት ነው። እነ አብርሃም እነ ይስሐቅ እነ ያዕቆብ የሚያመልኩትን አምላክ ነው እኛም የምናመልከው። እኔም አብርሃም ይስሐቅ ያዕቆብ የሚያመልኩትን እርሱ ነው አመልከው። ያንን አምላክ ግን አንቺ የአንዱ አምላክ ብቻውን አይደለም ብለሽ ታምኛለሽ። ወልድና መንፈስ ቅዱስ የሚባሉ አጋሮች አሉት እነርሱ አምላክ ናቸው ብለሽ ታምኛለሽ። አረና አጋሮች ስላሉት አይደለም፣ እነሱ አምላክ ናቸው። አምላክ በአካል ብቸኛ አይደለም። ደስ አይደሉም። መንፈስ ቅዱስ ስንት ናቸው? ሶስቱ በአንድ ነው ያሉት። ምንቀፋፋቸው ገቢር ነው ረብ ፈጣሪ አብ ወልድ መንፈስ ቅዱስ አንድ ናቸው። አንድ ናቸው? ሶስት አንድ ናቸው? እሺ አንድ ናቸው እኮ አንድ ናቸው አይደል? በጣም ጥሩ መስቀል ላይ የተሰቀሉት አንድ ናቸው ወይንስ ሶስት? እግዚአብሔር ነው የተሰቀለው። አዎ። ስለዚህ ያልተሰቀሉ ሌሎች አሉ ማለት ነው አይደል? እንግዲህ ያልተሰቀሉ ሌሎች ኖሮም ሳይሆን አላህ የኔም ያንተም በመጀመሪያ ዘፍጥረት የሚባልን ነገር ለኛ እንዲቀመጥ አድርጓል። እናንተ በመጀመሪያ ቁርአናችሁ ስታነቡ ምንድን ነው የምታነቡት? ጨረስ ቁርአን ሲነበብ እናንተ ጋር ምንድን ነው በመጀመሪያ የሚነበበው? እኛ ስናነብ በመጀመሪያ ሰማይና ምድርን ፈጠረ ብለን እንጀምራለን። ቁርአን እንዴት ነው የሚነበበው? በአላህ ስም እጅግ በጣም ርኅሩህና አዛኝ በሆነው እስካና ቢታ ለአላህ ብቻ ይገባ ብለን ያ አምላክ አላህ ብቸኛ ነው አጋር የለውም። ኦኬ እሺ። አሁን እኛ በመጀመሪያ እግዚአብሔር ሰማይን ፈጠረ እያለን የምንወርድበት አለ፣ ሰውን እስከፈጠርበት ጊዜ ድረስ ማለት ነው። እናንተ ጋር ቁራኑ የሚጀምረው ከስነ ፍጥረት ነው ወይ? እኔ አላውቀውም እያልኩ ነው። እና በጣም ሀምብል ሆኜ ላውቅ ነው። ያንተን ሰማለሁ፣ የኔን እነግርሃለሁ። ገብቶሃል? ክርክር አይደለም። እንግዲህ አሁን ብዛ ከሆነ ጥሩ አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ምንድን ነው ይላል? መጽሐፍ ቅዱስ ሃይማኖት የተደነገገልን ነገር የለም። በጣም ጥሩ። ስለዚህ ክርስትና የሚባል ሃይማኖት የለም። ክርስትና ሕይወት ነው፣ ሃይማኖት አይደለም። ስለዚህ ክርስትና የሚባልን ሃይማኖት አምላክ በመጽሐፍ ቅዱስ ላይ አልደነገገም? አይደለም ሃይማኖት አልተሰጠንም፣ ሕይወት የተሰጠን እያልኩ እኮ ለምዶስ ሃይማኖት የምታስወረኝ አንድ ሃይማኖት የሚለው መጽሐፍ ቅዱስ ላይ የትኛውን ሃይማኖት ነው ይኸውልህ አንድ ሃይማኖት አንድ ጌታ አንድ ጥምቀት ይላል አይደለም መጽሐፍ ቅዱስ ላይ ሁሉም ነገር ቴዎሎጂያን ኢሹ ይኖረዋል አንተ ያጠናኸው ቴዎሎጂ የሚል ነገር ይኖራል እኔ ቤተልሔም አንተ ጋር ማውራት የምፈልገው እኔ ማወቅ የምፈልገውና ያንሮይ ነው ሃይማኖት የለም መጽሐፍ ቅዱስ ላይ ስላልሽ እኮ ነው ሃይማኖት የለም አይደለም ያልኩት፣ ክርስትና ሃይማኖት አይደለም ህይወት ነው ያልኩት። በመጽሐፍ ቅዱስ ላይ አምላክ የደነገገው ሃይማኖት የትኛው ሃይማኖት ነው? አንድ ሃይማኖት አለ የሚለው መጽሐፍ ቅዱስ የትኛውን ነው? እንግዲህ እኔ አምላክ ነኝ ካለው ውጭ ያለው ነገር የለም። ስለዚህ ሃይማኖቱ አልተገለጸም፣ ግን አንድ ሃይማኖት ተብሎ ተገልጿል። አንድ ሃይማኖት ስም አይደለም፣ የሚኖር ህይወት ነው። ሃይማኖት እያለ ሃይማኖት የለም አልሽን። ቅድም ሃይማኖት አለ ወይንስ የለም መጽሐፍ ቅዱስ ላይ? አሁን ክርስትና ብለ ሃይማኖት አታድርገው እግዚአብሔር የሰጠን ነገር አለ የለም እንጂ ሲጀምር፣ ክርስትና የሚባል ሃይማኖት የለም መጽሐፍ ቅዱስ ላይ። ክርስትና የሚባል ህይወት ነው ያለው። የክርስቶስ ተከታይ የሆኑ ሰዎች እርሱን ለመምሰል በእርሱ የተቀበሉትን ህይወት ለመኖር የሚጥሩ ጥረት ሃይማኖት ነው። መጽሐፍ ቅዱስ ላይ እግዚአብሔር አምላክ ሰውን በመልካችን በአምሳላችን እንስራ፣ በባህር አሳዎች፣ በሰማይ ወፎች እያለ ሀሳቡ ይቀጥላል። አንድ ሃይማኖት የሚለው የትኛውን ሃይማኖት ነው? መጽሐፍ ቅዱስ ላይ አንድ የንጨርሰው፣ ቅድም የጀመረውን ሀሳብ እኔ ባይብል ከፍቼ ቁጭ ስላልኩኝ ነው። አንድ ሃይማኖት የሚለው የይሁዳ መልእክት ላይ ይመስለኛል። አዎ እሱ ላይ ነው። አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ይላል። አንድ ሃይማኖት የሚለው የትኛውን ሃይማኖት ነው? እንግዲህ እንደዛ ከሆነ በክርስቶስ ኢየሱስ የተቀበልነውን ህይወትና ህይወት ብቻ ነው ሌላ ምንም ሌላ አይችልም። ሌላ ስለሌለው ማለት ነው። ስለዚህ ያ ሃይማኖት ይባላል ማለት ነው አይደለ? ሃይማኖት እናንተ ናችሁ የምትሉት። አሁን ላይ ሃይማኖት ስርዓቱ ነው። ስለ ስርዓት የሚለው በቀላውጣለች ጠቅሱን። እኔ አደለም ያልኛለት መጽሐፍ ቅዱስ አንድ ሃይማኖት አለችልና፣ ያ አንድ ሃይማኖት ምንድን ያለ ጥያቄው። እሺ አውጣለሁ፣ ችግር የለውም የይሁዳ መልዕክት እኔ እኮ ጥያቄን አልጨረስኩም እኮ አልተመለሰልኝም እኮ ጥያቄ። ቤተ ለማህል አልገባሽም። አንተ የመጀመሪያ አዳመጤ ነው። ከዚያ በኋላ ከዚህ በኋላ ይጠይቃል። እሺ ትጠይቀል ሻብሽር እሺ፣ ታገሽ። እኔ ጠዋት ስራ ስላለብኝ ትንሽ አውሮች ይወጣሉ። እሺ አንቺ ትንሽ ተረጋግተሽ አውሪ። ኤፌሶን ምዕራፍ አራት ቁጥር አምስት ላይ ኤፌሶን ወይስ ይሁዳ መልእክት

ማለት ከቁጥር አምስት አይጀምርም። መጽሐፍ ቅዱስ ስናነብ ከአንድ ነው የምንጀምረው። ለዛ ነው ይቅርታል፣ ችግር የለው። እናደምታለን የኤፌሶን መልእክት ምዕራፍ አራት ከቁጥር አንድ በኢየሱስ ስም አነባሉ። እንግዲህ በጌታ እስረኛ የሆኑ እኔ ለተቀበላችሁ ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። ፍጹም ትሑታን፣ ገሮች ሁኑ፣ እርስ በርሳችሁም በፍቅር የተቻለቻላችሁ ትዕግስተኞች ሁኑ። በሰላም ማሰሪያ የመንፈስ አንድነት ለመጠበቅ ትጉ። በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ እምነት፣ አንድ ጥምቀት አለ። ከሁሉ በላይ የሆነ በሁሉም የሚሰራ በሁሉም የሚኖር የሁሉም አባት የሆነ አንድ አምላክ አለ። ሚንዚጋ ቁጥር አምስት፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት አንድ እምነት ለምን ተብለሽ አነበብሽ? እኔ ማነባው አዲስ መደበኛ ትርጉም ሰበብ አንድ እምነት ነው የሚለው ከአንቺ ጋር ይችላል? አንድ ጌታ አንድ እምነትና አንድ ጥምቀት አለ። አንድ ይቆይ። የኔን ቪዲዮ በትልቁ ማረከቻን ክላስ አይ ችግሩን ከፈች ቪዲዮን ወደ ታች እንትን አዘሮሽ አንዴ። እኔ እያስተካከልኩት ስለሆነ፣ እሺ። አዎ ይታያል። የት ጋር ነው? አንድ ጌታ አምስት፣ ይኸው አምስት ጊዜ አንድ ጌታ አንድነትና አንድ ንቀት አለ። እሺ፣ ትክክለኛ የትኛው ነው? ያው ማለት ትክክለኛ የትኛ ነው? አስራ ዘጠኝ ሃምሳ አራቱ ነው ወይንስ እሱ? አዲስ መደበኛ ትርጉም። አዲስ መደበኛ ትርጉም እንግዲህ ለእንደ አይነቱ ጥሬውን ቃል አንብቦ ለሚቸገር ሰው የተሰራ ነው። እንኳን ትክክለኛ የመጀመሪያው ሁለተኛው ትርጉም ነው ያላቸው። የመጀመሪያው መጽሐፍ የትኛው ነው የሚተረጎመው? የመጀመሪያው የግሪኩ ለየትኛው ነው የተረጎመው? እንግዲህ ሁሉም ከቁርአን ጭምር ሁሉ ነገር እንትን ይባላል አይደለም? ለሰው እንዲገባው ተደርጎ ይጻፋል። ለሰው እንዲገባ አልተረጎምም አልተረጎምም ነው የተሻለ አማርኛ የተሻለ አማርኛ የትኛው ትክክለኛ ነው? አንድ አንድ ሰው ላይ ተብሎ ከሆነ አንዴ ነው። ሆዱ ሞላ ተብሎ የተጻፈ ከሆነ ጠገበ ወደሚባለው መቀየር ይቻላል። አሁን ምሳሌ የትኛው ነው ትክክለኛ ትርጓሜ? አንድ እምነት ወይንስ አንድ ሃይማኖት የሚለው ነው። ባይያችን ላይ አንተ ሃይማኖት ብለህ ሃይማኖትን የስርዓት ነገር ስለምታደርገው እኮ ነው። እምነት ነው ሃይማኖት። ለዛ ሃይማኖት አልተሰጠንም ወጥ እምነት የሚለው ነው እያልኩ እኮ ነው አባቴ። ችግር ካሁን ደግሞ ታሳይናለሽ። ችግር የለውም። በቃ ህያብ ሰላም ነው። እስከዚያ ድረስ ክፈቹ እሺ የአሁኑን ልክፈቱ ግሪከኛው፣ ክፈችልን እስከዛ ይህን ጥቅስና ምዕራፍ ይዘሽ እሺ። ሄ አብቀጥኝ ሰላም ነው፣ ደህና ነሽ? እሺ መስለን ፈልገሽ ነው። እሺ የምለውን ቃል አብረሽ እየተከተልሽ በይ

ከዚያ ስለ ሶላት አሰጋገድ ለመማር በመማር ሶላትን መጀመር አለብሽ ማለት ነው። እሺ፣ የመጀመሪያ ስምሽ ማን ነበር? እሺ፣ ስሙን መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ ምርጫሽ ነው። እሺ፣ ደስ የሚል ሙስሊም ስም እስኪ ጻፉላት። እኔ ደስ የሚለኝ የሙስሊም ስም ኢክራም፣ ኢክራም ይሁን። ወርቅ ከዚህ በኋላ ስሙሽ ኢክራም ነው። ሙስሊም ጋርዶኞች በቅራብሽ ታገኛለሽ። እኔ በቅርብ ገና አሁን አንድ ወሬ ነው ሳውዲ ከገባው። መልካም መልካም መልካም። እሺ እቃ እግዛራ ምትለዋለሽ ከታች ተታይሻለች። ፎሎ አድርጋት እና ሷን ዛራ ምን ትላንሽና እናግራታለሽ። ታስተምርሻለች። ሳውዲ ነው ያለችው። ታስተምርሻለች እንሻአላ ሰላም አለይኩም ወራህመቱላህ በረካቱ ያ እንኳን አለው ደቂ ነው መንገድ መራሽ። እሺ መርሃባ፣ በውስጥ አውርኝና አስተምርሻለሁ። ስለ ስልም እናም ትማሪያለሽ፣ ስለ ሶላት አሰጋገድ ትማሪያለሽ። የቴሌግራም ቁጥርሽን በውስጥ ላኪልኝ እሺ እሺ መርሃባ። ሁለት ሰዎች የጃቢርን አካውንት ኮፒ ሊንክ አድርጉለት፣ ፎሎ ማድረግ ኦኬ። እሺ ኢየሱስ እናንተ ጋር ነቢይ እንደሆነ ስታወሩ ሰማሉ። ቆራናችሁ እንደሚል አላውቅ። እሺ መሐመድም ነቢይ ነው እንደዛ ነው። ኦኬ እሺ ከኢየሱስና ከመሐመድ ማን በደም ይቀድማል? በእድሜ ማን ይቀድማል? ቀድሞ የመጣው ነው እንግዲህ። በእድሜ ማን ይቀድማል? ቀድሞ የመጣ ቀድሞ የመጣው ኢየሱስ ክርስቶስ ነው። ምንም ጥርጥር የለውም። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ይሄን ነግረውናል። ራሳቸው ሲናገሩ ምናሉ፣ አና አውለ ናስ ቢዒሳ ብን መርያም ፈለይሰ በይኒ ወበይነሁ ነቢይ አሉ። የማርያምን ልጅ መሲሁን ከማንም በላይ የመወደውን ይለኛሉ

ጥበብን የሚያስተምራቸው የሆነ ብሎ ጸሎት አድርጎ ነበር። አላህ ዱዓቸውን ተቀበላቸውና ድዓውን በነቢዩ መሐመድ ሰላሏ ሰለም ላይ ፈጸሙለት። እንዲሁም የወንድም የመሲሁ ብስራት ነኝ ብለዋል። መሲሁ ስለ እርሳቸው እንዳበሰረ ቀበቃል ተገምቷል። እሺ ቀጥይ። ያው እንግዲህ እኔ ታላቅ ሰማለሁ እና እየሱስን በጣም ነው የምሰማው። ለዛ ነው ታላቅ ማነው ብዬ የጠየኩ። ሁለተኛው ደግሞ የዮሐንስ ወንጌል ምዕራፍ 3 ከቁጥር ሰላሳ አንድ ላይ እንደዚህ ይላል፣ ከላይ የሚመጣው ከሁሉ በላይ ነው። ከምድር የሆነው የምድር ነው፣ የምድሩንም ነገር ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። ያየውንና የሰማውን ይመሰክራል፣ ነገር ግን ምስክርነቱን ማንም አይቀበልም። ምስክርነቱንም የተቀበለ ሰው እግዚአብሔር እውነተኛ እንደሆነ አረጋገጠ። እግዚአብሔር መንፈሱን ሳይሰፍር ስለሚሰጥ እግዚአብሔር የላከውን እግዚአብሔርን ቃል ይናገራል። አብ ወልድን ይወዳል ሁሉንም ነገር በእጁ ሰጥቶታል። በወልድ የሚያምን ሁሉ የዘላለም ሕይወት አለው። በወልድም የማያምን ግን የእግዚአብሔር ቁጣ በላዩ ላይ ይሆናል እንጂ ሕይወትን አያይም። መጽሐፍ ቅዱሳችን እንደዚህ ይላል እና መድኃኒያ ነው። የመጀመሪያው መሐመድን ቀድሞ ኢየሱስ እንደሚመጣ አንተ ስለነገርክኝና እኔ ታላቅን እንደምሰማ ስለነገርኩ ደስ ብሎኛል። በሰውኛ ቋንቋ ሲቀጥል ደግሞ ማለት ነው በሰውኛ ቋንቋ እና ደግሞ ማለት ነው። መጽሐፍ ቅዱሳችን ቃል በቃል ያለው ከላይ የሚመጣው ከሁሉ በላይ ነው፣ ከምድር የሆነው ለምድር ነው ያወራል ብሎ ስለዚህ ሞሐመድ አግብቶ ወልዶ አብዝቶ ነው አይደለ የተለያየው ዘሩን አብዝቶ ኢየሱስ ደግሞ ይህንን ነገር አያውቅም። ሰው ከምድር አይደለም። ለምንድን ነው ያላገባው ኢየሱስ ክርስቶስ ለምድር ስላልሆነ የስጋን ነገር መፈጸም ስለማይችል እንዲ የስጋን ነገር መፈጽመዋል እንጂ መብላት መጠጣት የስጋ ነገር ነው አይደለም? ይኸውልህ ይኸውልህ ሳይሆን ወደ መልሱ ግ የስጋን ፍቃድ እንደ ወንድ አልፈጸመም። ለምንድን ነው ያልፈጸመውን እ ጥያቄ እንደ ሰው ግን እያንዳንዱ ነገር ፈጽሟል። በጣም ጥሩ። አሁን መካከለኛ ስለሚፈልግ ኢየሱስ ክርስቶስ እንደ ማንኛውም ወንድ ልጅ ብልት አለው የለው? ግልጹም ነው ፍጹም ሰው ስለሆነ አለው። እና ምን ይሁን የብልት አላማ ለምንድን ነው የተሰራው? ለሰው ልጅ ስለሚጠጣ ሸናበት፣ ሸናበት። አላገባም፣ አልወለደም። ለምንድን ነው ያላገባ ያልወለደው? ከመሽናቱ ውጭ ለሌላ ለምን ያገለግላል? ብልት ባይዘው ማለት ነው አይደለም፣ ኢየሱስ አንተ እንኳን አለማግባት ትችላለህ። አሁን ስለ ኢየሱስ ነው እያወራን ያለ ነው። እኔ ስለአንተ መለስኩል ኢየሱስ ስለመቻሉ አደለም። አንተ ግራ እየገባ ለምን አገልግሎት ነው የሚውለው ብልት? አንደኛውን ነገር እሺ፣ ትክክል ለመሽናት ነው። አዎ ሸንቶበታለሽ፣ ጥሩ ሸንቶበታለሽ። ሌላ ዓላማ ደግሞ ካፌ ክፉ አታስወጣኝና ማለት ነው። ሪያሊቲ ሪያሊቲ ነው፣ ፈጣሪ አይደለም። ይሄ ይሄ ምን ለኖርማል ሰው ማለት የማልጠቀመውን ነገር ለወልድ እግዚአብሔር እንድጠቀሙ አታድርገው ልልህ ነው። ሐሱን እያልኩ ላወራ ምክንያቱም እኛ ቤት ሐሱን ይባላል፣ ያሰርዬ ልጅ ማለት ነው። እኛ መጽሐፍ ቅዱሳችን ብሉይ ኪዳን እና አዲስ ኪዳን አለው። ብሉይ ኪዳናችን ላይ እግዚአብሔር በደም ካልሆነ በስተቀር ስርየትን አልፈጽምም አለ። በደንብ በኪዳን ገባ። እሺ እይምን እግዚአብሔር እግዚአብሔር ከሆነ እንግባባለን። በዚህ ሀሳብ አይደለም፣ እሱን ታየው እና አሁን ሀሳብሽን፣ ትምህርቱን ቀጥዬ የክርስትናን ትምህርት እየነገርሽ ነው። ቀጥይ። እሺ ማንግባባበት ሀሳብ እንዲነሳ አልፈልግም። ሰ ብሉ ኪዳን እግዚአብሔር የገባው ኪዳን ነበረ ከልጆቹ ያለውን ግንኙነት ለማስቀጠል የደም ኪዳን ይፈልጋል እግዚአብሔር። የቱ ጋር ይህን ቃል ኪዳን የገባ የደም ኪዳን እንደሚፈልግ በነ ሙሴ ጊዜ ነው። የሰው ደም እንደሚፈልግ የሰው ደም እኮ አይደለም። አሁን ንጹህ ሆኖ መቆም የሚችል ማንም ሰው የለም። እኮ የሰው ደም እንደሚፈልግ ለኃጢአት ስርየት እግዚአብሔር የተናገረበት አለ። ኢየሱስ ክርስቶስ ሰው ነውና በሰውነቱ እንግዲህ የሞተው በስጋው ነው በሰውነቱ ነው፣ መለኮት አይሞትም ትሉናላችሁ። ስለዚህ የሰው ደም እግዚአብሔር ለኃጢአት ስርየት ለሰው ልጆች የሰው ደም እንደሚፈልግ የተናገረበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ። ንጹህ ደም እንደሚፈልግ የተናገረው፣ የሰው ደም እንደሚፈልግ አልተናገረም። በጣም ጥሩ። ስለዚህ የፈሰሰላችሁ ደም የሰው ደም ነው አይደለም? ንጹህ ደም ነው። ንጹህ ነው፣ ቆሻሻም አይደለም። ጥያቄ፣ የሰው ደም ነው ወይንስ የእንስሳት ደም ነው? ንጹህ ደም ነው። ግልፅም ነገር የሰው ደም ነው ወይንስ የእንስሳት? በብሉይ ኪዳን ሲፈስ የነበረው ደም የምን ደም ነው? ለአምላክ የእንስሳት አይደለም። ንጹህ ደም የእንስሳት ደም ደግሞ ንጹህ ነው። በጣም ጥሩ። በአዲስ ኪዳንስ የፈሰሰው ደም የምን ደም ነው? ንጹህ ደም ነው፣ የልጁ የኢየሱስ ክርስቶስ አይዋ የሰው ደም ነው አይደል? የፈሰሰው ንጹህ ደም እኮ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ላይ ምን ይላል? ኢየሱስ ክርስቶስ ስለራሱ እኔ ሰው ነኝ ይላል። የዚህ የሰው ደም ነው አይደል? የፈሰሰው ንጹህ ደም። ለምን ንጹህ ደም እያልሽው ብለኩ እጠይቀኝ አይደል ንጹህ ደም እስከ መጨረሻው ምን ንጹህ ደም ነው። ለምን ንጹህ አልሽ ብለ ጠይቀኝ። ምንድን ነው ኢየሱስ ክርስቶስ ንጹህ ኃጢያትን ያማያውቅ ሰው ነው ወይንስ አይደለም? ፍጹም ሰው ፍጹም ሰው የሚል የቱ ጋር ነው ያለው? እና ይተልኩ ለርግስና ክፍት ይላ። ኦኬ ልብ በይ ፍጹም ሰው የሚል ቃል ነው የምፈልገው። እሺ አንተ ከቃሉ ጋር ከሆነ ችግር ችግር የለውም። ችግርህ የሚል በሰነ ስርዓት አውሪ ብዬሽ ከቅድም ጀምሬ እንትን እያልኩሽ ነው ችግርህ ምናምን አትበይ። ጥያቄ ተናገርሽ አይደለ

ፍጹም ሰው የሚለው የቱ ጋር ነው ያለው እኔ እኮ እያልኩ ያለሁት አንተ ቃል በቃል ነው የምትፈልገው እኔ ቃል በቃል ነው የምፈልገው ያው ቃል በቃል ልትግባባኝ ስለማትፈልግ እንደሆነ ገብቶኛል

ምን ይሻላል? ግልጽ ጥያቄ ነበር፣ ግን መልስ የለውም። እና ለምን እንደሆነ ታውቃላችሁ? እግዚአብሔር ለኃጢአት ስሬት ደምን ይፈልጋል አለች። የሰው ደም ይፈልጋል ወይ? ይህን የተናገረበት ቃላለች። መጽሐፍ ቅዱስ ላይ በፍጹም አንድ የትም ቦታ እግዚአብሔር እኔ ለኃጢአታችሁ ስሬት የሰው ደም እፈልጋለሁ ያለበት ቦታ የለም።